ዛሬ በተፈጸመ የአየር ድብደባ 11 ሰዎች መገደላቸው ሲነገር እስራኤል አሸባሪዎች ባለቻቸው ቡድኖች ለተከፈተብኝ ተኩስ ምላሽ ነው ብላለች። የአየር ጥቃቱ የእስራኤል መከላከያ ኃይል በራፋ ከተማ በወታደሮቹ ላይ የተፈጸመው ጥቃት የተኩስ አቁም ስምምነቱን በግልጽ የጣሰ መሆኑን ሲገልጽ ሐማስ ግን በራፋህ እስራኤል ስላለችው ጥቃትም ሆነም ግጭት የማውቀው የለም ብሏል። የእስራኤል ጦር ኃይል በፈጸመው የአየር ድብደባም ለሽብር ተግባር መጠቀሚያ የሆኑ ወታደራዊ ተቋማትና የውስጥ ለውስጥ መተላለፊያዎች ኢላማ መደረጋቸውን ሲያመለክት፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛም የሽብር ኢላማዎች ላይ አፋጣኝ እርምጃ እንዲወስዱ ለመከላከያ ባለስልጣናት ትእዛዝ መስጠታቸው ይነገራል። የዛሬው የእስራኤል ድብደባም ሐማስ በ ጋዛ ሰላማዊ ሰዎች ላይ ጥቃት ለመፈጸም ስለማቀዱ ተጨባጭ መረጃም አግኝቻለሁ ስትል አሜሪካ ማስጠንቀቋን ተከትሎ የተፈጸመ ነው ተብሏል። የሐማስ የጥቃት እቅድ በድርድር የተገኘውን ተጨባጭ መሻሻል ወይም እፎይታ ከግምት ያላስገባ ነው ብሏል። የአሜሪካ መንግስት መግለጫም ለተኩስ አቁሙ አደራዳሪዎች ለግብፅ፣ ኳታርና ቱርክ መረጃ መላኩን ሐማስ የአሜሪካንን ክስ ውድቅ አድርጓል። የተኩስ አቁም ስምምነቱን ተከትሎ ሐማስ ለእስራኤል ያደሩ ወይም መረጃ ያቀበሉ ያላቸውን ፍልስጤማውያን በአደባባይ መረሸኑ ሲታወቅ በጋዛም ከሌሎች ታጣቂዎች ጋር ውጊያ ማካሄዱ ይነገራል። ዳግሙሽ ከተባለ ቡድን ተዋጊዎች ጋር በተካሄደው ውጊያም ሰላሳ የሚጠጉ ሰዎች መገደላቸው ይነገራል። ዘጊቶ በወጣ ዜናም የእስራኤል መከላከያ ሚኒስትር እስራኤል ካትስ ሐማስን በኃይል ማስተማር ይገባል ሲሉ የጦር ኃይላቸውን የዛሬ ድብደባም አድንቀዋል። ሐማስ ለሚፈጽመው ማንኛውም ጥቃትም ሆነ ተኩስ አቁም ስምምነቱን በመጣሱ ከባድ ዋጋም ይከፍላል በማለት አስጠንቅቀዋል። ጦር ኃይሉ ለሚሰነዘርበት ጥቃት ተገቢውን ምላሽ እንዲሰጥ ትዕዛዝ ማስተላለፋቸውን በመላው አሜሪካ ፕሬዝዳንት ትራምፕን የሚቃወም ሰልፍ መካሄዱ ተነገረ። ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ሚያሚ፣ አትላንታ፣ ሎስ አንጀለስ እና በሌሎች የአሜሪካ ከተሞች ንጉስ እምቢ ወይም የንጉሳዊ አገዛዝ አንፈልግም በሚል መሪ ቃል ከፍተኛ የተቃውሞ ሰልፍ መካሄዱን ዘገቦች አመልክተዋል። በአውሮፓ ታላላቅ ከተሞች የሚኖሩ አሜሪካውያን ሳይቀሩ ካሉበት ሆነው ሰልፉን መቀላቀላቸው ታውቋል። ፕሬዚዳንት ትራምፕ የሀገሪቱን የዲሞክራሲ ተቋማት እያዳከሙ ነው፣ የዲሞክራሲ መርሆችን የሚጻረሩ ውሳኔዎችን በግላቸው ይወስናሉ፣ ሀገሪቱን ከባድ ዋጋም እያስከፈሉ ነው በማለት ተቃውሞ አሰምተዋል። ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም የሚል ድምፅ በስፋት ተስተጋብቷል። ኖ ኪንግስ የሚል ስያሜ የተሰጠው በዚህ ከፍተኛ ሰልፍ በኒውዮርክ ብቻም ከአንድ መቶ ሺህ በላይ ህዝብ አደባባይ ወጥቶ በሰላማዊ መንገድ ተቃውሞ ያሰማበትን ሰልፍ ጥቂት የትራምፕ አጋሮች ለአሜሪካ ጥላቻ ባላቸው የተካሄደ ነው ሲሉ ተችተዋል። የትራምፕ አስተዳደር የፋሽስትናም የአምባግነን መንግሥት ባህሪ እየያዘ ነው በማለት አስተያየት የሰጡ ሰልፈኞች ስደተኞችን በኃይል ከሀገር የማስወጣት እርምጃውን ለአብነት በመጥቀስ ያወግዛሉ። አሜሪካ ውስጥ ሁላችንም ስደተኞች ነን፣ ማንም ማንንም የማስወጣት ሥልጣንም ሆነ መብት የለውም ብለዋል። ለመገናኛ ብዙሃን ቃላቸውን የሰጡ ሰልፈኞች። ትላንት የጀመረው የተቃውሞ ሰልፍ የፌዴራል መስሪያ ቤቶች እንዲዘጉ በተደረገበት ጊዜ መካሄዱን እንደ ወሳኝ እርምጃ የቆጠሩ ወገኖች አሉ። የትራምፕ መንግሥት ለሚሊዮኖች አሜሪካውያን የሚሰጠውን የጤና አገልግሎት በማቋረጥና ስደተኞችን ከሀገር ለማስወጣት የያዘው ዘመቻም እንዳሳሰባቸው ሰልፈኞች ይገልጻሉ። በዋሽንግተን ዲሲ በተካሄደው ሰልፍ ሴናተር በርኒ ሳንደርስ ተገኝተው ንግግር ያደረጉ ሲሆን እዚህ የተገኘነው አሜሪካንን ስለምንወድ እንጂ ጠልተናት አይደለም ሲሉ የአሜሪካ ጥላቻ ሰልፍ ነው ለሚሉ የትራምፕ አጋሮች ምላሽ ሰጥተዋል። ኢራን ለእስራኤል ሲሰልል አገኘሁት ያለችውን ግለሰብ በሞት ቀጣች። ማንነቱ ያልተገለጸው ግለሰብ ለእስራኤል የስለላ ተቋም ሞሳድ መረጃ ሲያቀብል በመገኘቱ በሞት እንዲቀጣ መወሰኑን የኢራን ባለሥልጣናት ገልጸዋል። ግለሰቡ ከሞሳድ ኃላፊዎች ጋር በድብቅ ሲሰበሰብና ቁልፍ የመረጃ ልውውጥ ሲያደርግ እንደነበር ጠቅሰዋል። ኢራን ባለፈው ወር በተመሳሳይ ለእስራኤል መረጃ አቀብሏል ያለችውን ዜጋ በሞት መቅጣቷን የአልጀዚራ ዘገባም ያስታውሳል። አሜሪካ ውስጥ ባልፈጸመው ወንጀል ያለጥፋቱ 43 ዓመታት የታሰረው ህንዳዊ በነፃ ተለቀቀ። ሆኖም ከእስር ተለቆ ቤቱ ሳይደርስ በአሜሪካም የስደተኞችና የጉምሩክ ፖሊሶች ተይዞ ማቆያ ጣቢያ ገብቷል። ለምን በሕፃንነቱ ወደ ተለያትና ወደ ማያቃት የትውልድ ሀገሩ ህንድ ሊወስዱት በመሆኑ። ሱብራማንያም ቪዳም የተባለው ህንዳዊ አብሮት ይኖር የነበረ ጓደኛውን ገድሏል በሚል ዕድሜ ልክ ተፈርዶበት 43 ዓመታት ከታሰረ በኋላ በዚህ ወር መጀመሪያም ወንጀሉን እንዳልፈጸመ የሚያሳይ መረጃ በመገኘቱ ከእስር ተለቋል። ሆኖም ከእስር ተለቆ ገና ከቤተሰቡ እንኳን ሳይቀላቀል በስደተኞች ኮሚሽን ፖሊሶች ተይዞ ከሀገር ሊወገድ ከጫፍ ደርሷል። ቪዳም ቋሚ የመኖሪያ ፈቃድ ሲኖረው ከፍርዱ በፊት ዜግነት አመልክቶ ተቀባይነት እንዳገኘ በመታሰሩ ተግባራዊ ሳይሆን ቀርቷል። ወላጆቹ ግን የአሜሪካ ዜጎች ናቸው ልጃቸው ከሀገር እንዳይባረር ጥረት እያደረጉ ናቸው ተብሏል። በ1988 እንደ ፈረንጆቹ አቆጣጠር ከፍርዱ ጋር በተያያዘ ከሀገር እንዲወጣም የተሰጠውን ውሳኔ ለማስፈጸም ነው አሁን በፖሊስ የተያያዘው ተብሏል። የወላጆቹ ጥረት ሳይሳካ ቀርቶ ቪዳም ወደ ሕንድ እንዲመለስ ከተደረገም ሁለተኛ ቅጣት ነው ይላሉ ታዛቢዎች። ቢያንስ በስህተት መታሰሩ ይቅርታ ሊያስደርግለት ሲገባ ጭራሽ በሕፃንነቱ ወደ ተለያት ሀገር እንዲገባም ይገደዳል። አሜሪካም በሕገ ወጥ የአደንዛዥ እጽ ዝውውር ተሳትፏል ባለችው መርከብ ላይ ጥቃት መፈጸሟ ተሰማ። የመከላከያ ሚኒስትር ፔት ሄግሴት ዛሬ ባሰራጩት ጽሑፍ በካሪቢያን ባህር ከፍተኛ መጠን ያለው ሕገ ወጥ አደንዛዥ እጽ በጫነ መርከብ ላይ ጥቃት መፈጸሙንና በመርከቡ የነበሩ ሶስት ሰዎች መገደላቸውን ገልጸዋል። መርከቡ ከኮሎምቢያ አሸባሪ ቡድን ጋር ግንኙነት እንዳለው አክለዋል። የአሜሪካ ጦር ኃይል መሰል ዘመቻዎችን አጠናክሮ ማካሄድ ከጀመረ ከቅርብ ጊዜ ወዲህ እንዲህ አይነት ጥቃት ሲፈጽም ያሁኑ ለሰባተኛ ጊዜ ነው ተብሏል።